ቤተሰብ እንግዲህ፣ ዛሬ እኔ በጣም ትላንትና ቪዲዮ አይታችኋል፣ የብሩኬና የሃይሚ ቪዲዮ አይታችኋል ትላንትና። ብዙዎቻችሁ የተናደዳችሁም አላችሁ፣ ብዙዎቻችሁ ለምን ብሩኬ እንደዚህ ያደርጋል ያላችሁም አላችሁ። እንግዲህ እኛ ሚዛናዊ ሁነን ነገሩን እናየዋለን፣ በደንብ አድርገን ማለት ነው። እኔም ራሱ እንደናንተ በጣም ተናድጄ ያለው ብሩኬ ላይ፣ ትላንት ከእህቴ ጋር መጥቼ አስተያየት ሰጥቻለሁ። እህቴም ስላለች ብዙ ነገር መናገር አልቻልኩም ነበረ። አሁን ግን አንዳንድ ነገሮችን ልናገር አስቤያለሁ። አንደኛ ነገር ብሩኬ ይሄናል ያኔ ሀይሚ እግሩ ላይ እስከ መውደቅ ደረጃ መድረስም የሌለበት ነገር ነው። እሱም ፕራንክ በደንብ አርጎ ነው የሚያደርጋት፣ እሷም ፕራንክ በደንብ አርጋ ነው የምታደርገው። ፕራንክ ደግሞ ከተደራረጉ በዛን ሰዓት በዛን ጊዜ ነው ፕራንኩ ማለቅ ወይ ያለበት። ማኩረፍ ምናምን የለም ፕራንክ ላይ ኦኬ። ማኩረፍ አኩርፍ ያለው ምናምን ብሎ ጥሎ የለም። እንደዛ አይደለም። ለምሳሌ ብሩኬ ትላንትና በቀደምታ እኔ በጣም ያናድደኝ መኪናውን አስነስቶ መሮ መሄዱ ምን ማለት ነው? መኪና አስነስቶ ጥሏቸው መሄዱ ይሄ በጣም ይደብራል ለላ አዩም ይደብራል ይደብራ ዳ መኪና አስነስቶ ምናምን ምናምን መሄዱ ጥሩ አይመስለኝም ቆሞ አናግራቸው በስነ ስርዓት ሁለተኛ እንደዚያ ነገር እንዳታረጉ ግን በቃ ፕራንክ ስለሆነ ኦኬ እኮ ተባብሎ ማለቅ የነበረበት ነገር ነው እሺ በሁለተኛ ደረጃ ነገር ደግሞ ሃይሚ የብሩክ እግር ላይ መውደቋ ምንም ደስ አላለኝ በጣም ነው ያበሸኩት በጣም ነው የተናደርኩት እንደዛ ሞርቃ ሲሪየስ ነበረ። እኔ ለምን ሲሪየስ እንደሆነ ሁሉ በጣም ግራ ገብቶኛል። አዎ አርሰናል ተሸንፏል፣ እናቃለን። አርሰናልን በጣም ይወደዋል፣ በጣም ከሚገባው በላይ ይወደዋል። ሲያለቅስም ነበረ አርሰናል የመሸነፍ አልቅሷል። እኔ ቪዲዮን እዚህ ጋር ካስከባው ካስገባው ኮፒራይት ስለሚጠይቀኝ ነው እንጂ የቡርኬ ቪዲዮ ደርሶኛል፣ እያለቀሰ በጣም ተናዶ በጣም ተበሳጭቶ። እሱም ስለተደራረበበት ይሆናል ብዬ እሺ እንበል ተደራርቦበት ነው ይሄ ችግሩ ይሄ በቃ ንዴቱ ተደራርቦበት ነው እንበል ግን ሃይሚ እዚ ላይ ምን ምን ምን አገባት እንዴ ሃይሚ እዚ ላይ ምን አገባት ሚዛናዊም ሆነ መንገድ ነው መፍረድ ያለብን እና ብሩኬ ትላንትና በጣም በጣም ነው ያናደደኝ ከሚገባው በላይ አንደኛ ምግብ አልበላም ቁርስም ሳም አልበላም ይሄ ቁርስም ሳም የሚከለክል ነገር አለም በአርሰናል ስለተናደደ ይሆናል እንጂ እና ቤተሰቦቼ በጣም እንጃ ፍጼም ደንግጧል በዛን ሰዓት ያው በጣም ስለሚያከብራቸው ስለሚወዳቸው ፍጼ በጣም ተሰምቶታል። አዎ፣ ግን እኔ እንጃ። እኔ የሀይሜ ትላንትና በጣም ነው ያሳዘንችኝ፣ በጣም ስትለማመጥ። እኔ እንጃ፣ ወንድ ልጅን እንደዚህ መለማመጥ እኔ ጥሩም አይመስለኝም። በቃ ይሄ ኮ ፕራንክ፣ ኖ ፕራንክ እንደሆነ ሆነ ነው የምንለው እንጂ ይህን ያህል ትለማምጠሽ፣ ይህን ያህል እንደዚህ አርገሽ፣ ምንም የሚሆን ነገር የለም። እሷም ደንግጣለች እውነት፣ እሷም ደንግጣለች። እኔ ሀይሜ በጣም ታሳዝነኛለች። ቁጥብ ነች ደሞ ብሩኬ። አመጣጡ ይከብዳል ይሆናል፣ አመጣጡ አሁን ታያላችሁ። አይሚን በጣም የሚያስከፋ ፕራንክ ሊሆን ይችላል። እንደዛ አሁን ያያቸው ያለ እልህ በመያያዝ ብዙ ነገር ሊፈርስ ይችላል። እልህ በመያያዝ ሌላ ሰዎቹ መሀላቸው ሊገቡ ይችላሉ። ስለዚህ እንደዚህ አይነት ፕራንኮችንም ብዙም ባያበዙ ይሻላል፣ ምለው ግን ስራ ነው፣ ይስሩ። እኔ ደስ ይለኛል በስራቸው። ግን ያው እኛም አስተያየት ስንሰጥ አንዳንዴ ቆጠብ ያለ አስተያየት እንስጥ፣ ብዙዎቻችሁ አይፈልጋትም። ለዛ ነው ምን ብዙ ኮሜንት ይጻፈልኝ። ማርያምን፣ በጣም ብዙ አስደንጋጭ አስደንጋጭ ኮሜንቶች ይጻፈልኝ። እንደው ከአንዱ ኮሜንት እንኳን ላንብብላችሁ። የብሩክ ነገር አላማረኝም፣ ከሷ ለመለየት ምክንያት እየፈለገ ነው መሰለኝ። ወንድ ልጅ ድብቅ ነው ብቻ ሀሚ ጉዳቷን አያሳየኛለች ። አንዷ ደግሞ ምናለች ራሱ ልጁ ምንም ራሱ ልጁ ምንም አላማረኝም። ቀስ እያለ ሊሸሻት ነው መሰል ፍቅሩም የማይገለጥ የማይገልጠው ለዛ ነው። አላዛር በቅርብ ላገኛት ልጅ በፍቅር ጠብ ብሎ ፍቅሩን ገለጠላት በሚዲያ እሱ ከማት ከማን በላይ ከምንም በላይ አብረው ሆነው አድቀን አድቀን የፍቅር ብሎ አቅም የኔ ፍቅር ብሎ አቅም። እኛ ሴቶች ከተገባባን በላይ ቃላት ያስደስተናል። እንዳትሰበር፣ በጣም ያሳዝነኛል፣ ታሳዝነኛለች። ቻይሚ በጣም ብዙ ብዙ ኮሜንት ነው። በጣም ብዙ ያው ፍቅር ፍቅር መግለጹ እንኳን ችግር የለውም። ፍቅር መግለጹ እኛ አዎ እውነት ነው፣ ሴቶች ፍቅር ሲገለጽልን ደስ ይለናል። የኔ ፍቅር የኔ ማርስ ይለኝ የኔ ፍቅረኛ ይደስ ይለኛል። የኔ ፍቅር ካላለኝ የኔ ፍቅረኛ አይመስለኝም። ወድሻለሁ ነግራቻለሁ ከዚህ በፊትም እናትም አባትም እህትም ወንድምም አክስትም ወድሻለሁ ይባላል። ግን ያው ፍቅሩን እያየን ነው። በዚህ በሚሆኑ ነገር በሚቀናው ነገር በብዙ ብዙ ነገሮችም ፍቅሩን እየገለጸ እያየን ነው። በቀደምም ላይቭ ላይም አይታችኋል። ሚስቴም ፍቅረኛ ፍቅሪም ምናምን እያለ ሲናገር ነበር። እሱ ችግር የለውም ግን በቃ ምንድን ነው መሰላቸው፣ አንዳንዴ ኮሜንት ስንጽፍ የተረጋጋ ኮሜንት መጻፍ አለብን ነው ምለው። ያ ብሩኬ እንደዚህ መሆን የለበትም በሀይለኛው በከባዱ ፕራንክ እንደሚመጣ አልጠራጠርም። ብሩኬ እኔ እንዳንተ ቻ አደለም እንዳንተ ጎበዝ አደለም ደካማ ነኝ እና እንዳት እንትን የሆነ ነገር እንዳታደርገኝ ምናምን እያለችው ነበር ትላንትና። በጣም ነው ያሳዘነችኝ። እኔ እንዳንተ ጠንካራ አደለም አንተ ጠንካራ ነ ምናምን ስትለው በቃ እንደዛ ከሆነ ደግሞ እንደዚያ ነገር አትስሪ አላት። ስለዚህ ይህን የማሬን ወድ ሀይሚዬ ጠንካራ ሴት ነሽ፣ በጣም ነው መወድሽ በጣም ነት በጣም ብሩኬንም እንደዛ ብሩኬንም በጣም ነው ወዶ በጣም ነው ማግብታ ካላችሁ፣ ሁሌ ብሩኬን በጣም ነው ወዶ በጣም ነው የሚመስላችሁ። ሀይሚን የማልወዳት ነገር ነው የሚመስላችሁ። እኔ ሀይሚን በጣም ነው መወዳት። ማንኛውም ሰው መጥፎ ሲሰራ ሚዛናዊ ነገሮችን መናገር ስላለብኝ ነው የተናገርኩት እንጂ ሌላ ነገር ውዶቼ እና በተረፈ አሪፍ ነው። ቆንጆ ነገር ነበረ። ብቻ ሌላ ጊዜ እንደዚህ ጠንከር ያለ ሰው ይቅርታ ሲባል ቶሎ ይቅርታው መቀበል ነው እንጂ ያለበት አሳድሮ ቂም ይዞ ውስጡ ምናምን ይደብራል። ስለዚህ ነው ይሄን ለመናገር የፈለኩት። በተረፈ አመሰግናለሁ፣ ወዳቸዋለሁ ቤተሰቦቼ። ቢግላብ ቢክርስቤት ቅያቡኝ፣ እለያያለሁ መሳደብ ካለባችሁም ተሳደቡ። አንዳንድ ልጆች እንግዲህ መሳደብ መሳደብ ልማዳችሁን አንዳንዶቹ ያው ተሳደቡ፣ ችግር የለውም። የእኔ ጨዋዎች ደግሞ አሉ በኮሜንት የሚያበረታቱኝ፣ የሚወዱኝ፣ የሚያከብሩኝ፣ ለእኔ ፍቅራቸውን የሚገልጹ አንድ ሶስት ልጆች ናቸው የሚሳደቡት። እንግዲህ ለቂቄላቸው ተሳደቡ። ቻ ቤተሰብ ወዳቸው አለሁ ባይ